የወረቀት የነዋሪነት መታወቂያ ካርድ ወደ ዲጂታል ካርድ የተቀየረላቸው ነዋሪዎች ቁጥር ሁለት ሚሊየን አልፏል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ። ወደ ኢትዮጵያ ይዞ መግባት የሚቻለው የውጭ ምንዛሪ መጠን ምን ያህል ነው? የኢትዮጵያ ሰብአዊ መብት ኮሚሽን ከደሞዝ ጭማሪ ጋር በተገናኘ የሕክምና ባለሙያዎች ለሚወስዱት እርምጃ የሚሰጠው ምላሽ ወደ መብት ጥሰት ማምራት እንደሌለበት አሳሰበ። እነዚህንና ሌሎችንም ታደምጣላችሁ። ውድ ቤተሰቦቻችን በማድመጥ ላይ የምትገኙት ኤንኤ ዴይሊ ነው። የሰዓቱን መረጃ ይዘን መተናል። በቅድሚያ ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን። የወረቀት የነዋሪነት መታወቂያ ካርድ ወደ ዲጂታል ካርድ የተቀየረላቸው ነዋሪዎች ቁጥር ሁለት ሚሊዮን አልፏል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በቀጣይ ፋይዳን መሰረት አድርጎ ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ በማድረግ ለማሻሻል ዝግጅት እየተደረገ ነው። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት የነዋሪነት መታወቂያ ወደ ዲጂታል የተቀየረላቸው ነዋሪዎች ቁጥር ከሁለት ሚሊዮን ማለፉን አሳውቋል። የአዲስ አበባ ከተማ የነዋሪነት መታወቂያ ካርድ አሰጣጥ ከህገወጥነት ለመ መከላከል እና ወደ ዲጂታል በማሸጋገር ተአማኒነት ያለው የማንነት ስርዓት ለመዘርጋት ከወረቀት ስርዓት ወደ ዲጂታል ለመቀየር ላለፉት ዓመታት ሲሰራ መቆየቱን ገልጿል። በዚሁ መሰረት ግንቦት 13 2017 ዓ.ም ምህረት የወረቀት የነዋሪነት አገልግሎት ወደ ዲጂታል የተቀየረላቸው ነዋሪዎች ቁጥር 2 ሚሊዮን እንዳለፈ አመልክቷል። ተቋሙ በቀጣይ ወራት በስራ ላይ ያለው የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመን፣ የገጽ ዲዛይን የከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት አድርጎ ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ በማድረግ ለማሻሻል ዝግጅት እያደረገ እንደሚገኝ ያሳውቋል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ እቋት ውስጥ እንዳለ ገልጿል። በሌላ በኩል በኤጀንሲው የኮልፌ ቀራኒዮ፣ የንፋስ ስልክ ላፍቶ እና አቃቂ ቃሊቲ ክፍለ ከተማ ነዋሪዎችን በማገልገል ላይ ያለው የዶክተር አበበሽ ጎበና የዋና መስሪያ ቤት ቅርንጫፍ የማስረጃ ማረጋገጫ ቅርንጫፍ በቢሮ እድሳት ምክንያት ላለፉት ሁለት ሳምንታት ዝግ እንደነበር ገልጿል። የነበረው የቢሮ እድሳት በመጠናቀቁ ከሰኞ ግንቦት 18 ቀን 2017 ዓ.ም ጀምሮ አገልግሎት መስጠት የሚጀምር መሆኑና መደበኛ አገልግሎቱ በቅርንጫፉ ግንኙነት እንደሚቻል ይፋ አድርጓል። ወደ ኢትዮጵያ ይዞ መግባት የሚቻለው የውጭ ምንዛሪ መጠን ምን ያህል ነው? ወደ ኢትዮጵያ ይዞ መግባትና ከኢትዮጵያ ይዞ መውጣት ስለሚቻለው የገንዘብ መጠን በተመለከተ የብሔራዊ ባንክ ባለፈው ዓመት መመሪያ አውጥቷል። ይኸው መመሪያ ነዋሪነቱ በኢትዮጵያ የሆነ አንድ ሰው ከውጭ አገራት መልስ ወደ ኢትዮጵያ ግዛት የውጭ ምንዛሪ ይዞ ከገባ በሰላሳ ቀናት ውስጥ በንግድ ባንኮች ወይም በተፈቀደላቸው የውጭ ምንዛሪ ቢሮዎች ወደ ብር መቀየር አለበት ወይም ወደ ውጭ ምንዛሪ ባንክ ሂሳቡ ማስገባት ይኖርበታል ይላል። ከውጭ ያስገባው የገንዘብ መጠን ከአራት ሺ ዶላር በላይ ከሆነ ግን ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማሳወቅ እንዳለበት መመሪያው ይደነግጋል። ሁለተኛ የኢትዮጵያ ነዋሪ ያልሆነ ኢትዮጵያዊ ዜጋ ወይም ትውልደ ኢትዮጵያዊ ከ90 ቀናት በላይ በኢትዮጵያ ለመቆየት ከፈለገ ከውጭ ይዞት የገባውን የውጭ ምንዛሪ በ90 ቀናት ውስጥ ወደ ውጭ ምንዛሪ የባንክ ሂሳቡ ማስገባት ይጠበቅበታል። ይዞት የገባው የገንዘብ መጠን ከ10000 ዶላር በላይ ከሆነ ግን ወደ ብር ሲቀይረው አሊያም ወደ ሂሳብ ባንኩ ሲያስገባው ለጉምሩክ ማሳወቅ ወይም ማስመዝገብ አለበት ይላል መመሪያው የኢትዮጵያ ነዋሪ ያልሆነ የውጭ ዜጋ የውጭ ምንዛሪው የቪዛ ጊዜው እስኪያልቅ ድረስ መያዝ ይችላል። ስለ ጉዳዩ አስተያየት የሰጡት የባንክ ባለሙያ አንድ ሰው ወደ ኢትዮጵያ ሲገባ ለጉምሩክ ማሳወቅ ወይም ማስመዝገብ ከሚጠበቅበት መጠን በታች የሆነ የውጭ ምንዛሬ ከያዘ በጉምሩክ በኩል እንዲያስመዘግብ አይገደድም ብለዋል። ለምሳሌ ከ10 ሺህ ዶላር በታች ይዞ የሚገባ ሰው ሳያስመዘግብ ወይም ማሳወቅ ሳያስፈልገው በቀጥታ ይዞት መግባት ይችላል ማለት ነው። ከ10 ሺህ ዶላር በላይ ከሆነ አሳውቅ የሚለው አንደኛ ወደ ጥቁር ገበያ ወስደህ እንዳትሸጠው ነው። ሁለተኛ ለምን ዓላማ ከ10000 ዶላር በላይ ይዘህ እንደገባህ መግለጽ አለብህ ይላሉ ባለሙያው። ለንግድ ከሆነም በአግባቡ ማሳወቅ ይጠበቅብሃል። ሆኖም መመሪያው ከ10000 ዶላር በላይ ከሆነ አስመዝግብ ቢልም ከዛም በታች ከሆነ ማስመዝገቡ እንደሚመረጥ ገልጸዋል። ሳያሳውቅ ያስገባኸው ዶላር ስትመለስ ይዘህ መውጣት አችልም። ቀደም ሲል ከአንድ ዶላር ጀምሮ ተመዝግቦ ይግባ የሚል አሰራር ነበር። አሁን እንደዛ አይባልም። በተለይም የተረፈህን ይዘህ ስትወጣ ችግር ላይ ላለመውደቅ ከጅምሩ አስመዝግበ መግባቱ ይመረጣል ባይ ናቸው። ለምን ቢባል ከውጭ ይዞት ከመጣው የዶላር መጠን ያልተጠቀመበት ካለና እሱን ይዤ ሉጣቢ ችግር ይገጥመዋል። የራሴን ዶላር የተረፈኝን ነው ይዤ የምወጣው ቢል ማስረጃ አቅርብ ስትባል አሳውቀሃል ወይ ይባላል። ከኢትዮጵያ በጥቁር ገበያ ገዝቶ የያዘውስ ቢሆን ምን ማረጋገጫ አለ ሊባል ይችላል። ስለዚህ የቀረውን ገንዘብ በዶላር ይዞ ለመውጣት ይቸግራል ብሏል ባለሙያው። የኢትዮጵያ ብሔራዊ ባንክ መመሪያ እንደዛ ቢልም የመነሻው ሀገር ራሱ ይህን ያህል ገንዘብ በካሽ ይዞ እንዲወጣ ላይፈቅድለት ይችላል ሲሉም ገልጸዋል። ለምን በባንክ አታስተላልፍም ይባላል። በባንክ የምታዘዋውረውም ከሆነ ለምን ምክንያት እንደሆነ ለንግድ ለኢንቨስትመንት ወይም ለሌላ ዓላማ ስለመሆኑ መግለጽ አለበት እንደሚባልም አስገንዝበዋል። በተለይም በአውሮፓና በአሜሪካ ከፍተኛ ቁጥጥር እንደሚደረግበት ይናገራሉ ባለሙያው። ህጋዊ ስለመሆኑ ግብር የተከፈለበት ስለመሆኑ፣ ለህጋዊ አገልግሎት እንደሚወጣ አሳውቆ ነው መውጣት ያለበት ባይ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከደሞዝ ጭማሪ ጋር በተገናኘ ሕክምና ባለሙያዎች ለሚወስዱት እርምጃ የሚሰጠው ምላሽ ወደ መብት ጥሰት ማምራት እንደሌለበት አሳሰበ። ችግሩ በመነጋገር ሊፈታ ይገባል ያለው ኢሰመኮ ፖሊስ የሕክምና ባለሙያዎችን በቁጥጥር ስር እያዋለ መሆኑን አስታውቋል። ኢሰመኮ ትናንት በሰጠው መግለጫ በአንዳንድ የሕክምና ተቋማት በሐኪሞች እጥረት ህሙማን ተገቢ ሕክምና ማግኘት አለመቻላቸውን ገልጿል። ኮሚሽኑ ፖሊስ የስራ ማቆም አድማውን በማህበራዊ መገናኛ ዘዴዎች በማሰራጨትና የተቃወሟቸውን ባልደረቦቻቸውን በማስፈራራት የከሰሳቸው የህክምና ባለሙያዎች መታሰራቸውንም ማጣራቱን ገልጿል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር አቶ ዮናስ ሙልጌታ በሰጡት ማብራሪያ ወንጀል ፈጽመዋል የተባሉበት ጉዳይ ፖሊስ በአግባቡ እንዲያጣራ ክትትል እናደርጋለን ብለዋል። የስራ ማቆም አድማው በጤና ዘርፍ አገልግሎት ላይ አሉታዊ ጫና ማሳደሩንም በመግለጽ ከሁለቱም ወገን ለጉዳዩ አፋጣኝ መፍትሄ መፈለግ ማስፈለግ እንደሚገባ ኢሰመኮ ገልጿል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን።